የሙራዱን ሁሉ ፍላጎቱን ሁሉ እንደሚያገኘ የሚገልጽ ነው ማለት ነው። ያ ኺ ያ ኡክታ፣ ውድ ወንድሜ፣ ውዷ እህቴ፣ ጤና ከአላህ ነው። ጤናማ የሚያደርገው አላህ ነው። ይህን ጤና ሲነሳ ወይም ጤና ስታወክ፣ ጤና ስታጣ ብዙ ነገር ታደርጋለህ። የሰው ልጅ ጤናውን ሲያጣ ጤናውን እንደማግኘት ሰላም ሊሆን ማይገባበት ጉድጓድ የለም ማለት ነው። ሐኪም ቤት በለው የባህል መድኃኒት ቤት በለው ብዙ ቦታ ብዙ ቦታ ይሄዳል ማለት ነው። ግን ይሄ ነገር ወይ ይሳካል ወይ አይሳካም። አላ ተሳካ አካላዊ ይሳካል አላ እንዲሳካ ካልፈለገ አይሳካም ማለት ነው። በዛ ሳ ሰውየ በጣም ሙተሐይር ይሆናል ማለት ነው። ማለት የሚገባበት ይጠፋበታል ማለት ነው። አላህን ረሷዋል ሰውየው።

ሰዎቹ ደሃ የሚሆኑት ሳይሰሩ ቀርተው ብቻ አይደለም። እየሰራም ደሃ አለ። እየሰራ እየለፋ እየደከመ ወጥቶ የወረደ ድህነት የሚያጠቃው ሰው አለ። አልስታካ ብሎት አላህ ሱብሃነሁ ተዓላ የላላው አይሆንም መቼም አላ ይህንን ሰው ሀብታም ማድረግ አላህ ካልፈለገ ሀብታም አይሆኑም፣ ሰው አያገኝም አለ። ስለዚህ ይህ ሰው ድህነትን ለመቅረፍ ማይገባበት ቦታ የለም ማይወጣበት ቦታ የለም። አላህ የጠብቀን። ሀታ ጠንቋይ ቤት እንኳ ሁሉ አሉ። ጠንቋይ ቤት ሄዳሉ። እስላም ያወገዘውን ጠንቋይ ቤት ሄደው የሩቅ አዋቂነኝ ባይ ቤት ሄደው ከሱሉ ሁሉ የሚማከሩ አሉ። በእጃቸው እርዝ የሚያስሩ አሉ። በደረታቸው እርዝ የሚያስሩ አሉ። ሱቃቸው ላይ እርዝ የሚያስሩ አሉ። አላህ የጠብቀን። ይሄ ሽርክ ነው። በአላህ ላይ ማጋራት ነው። ስለዚህ በዚህ በዚህ ይህ ነገር ሊገኝ አይቻልም አይችልም። ስለዚህ ድህነትም ያለብን ሰዎች

ሰው ፊት ከመቆም አድነኝ ብለህ ካልክ አላህ ሱብሃነ ወተዓላ በሩ ሀያ አራት ሰዓት ክፍት ነው፣ ማለት ነው። ሌላው ልጅ ነው። ልጅ እንደሚታወቀው የሚገኘው በትዳር ነው። ትዳር ንካህ ታስራለህ። ልጅ ስትፈልግ፣ ሰላም ስትፈልግ ትዳር ንካህ ታስራለህ፣ ሚስት ታገባለህ። ግን ልጅ የማግኘትና ያለማግኘቱ ጉዳይ አላህ ነው ማለት ነው። አላህ ሱብሃነ ወተዓላ ወንድና ሴትን ያጋባቸውና ወንድ ሴት እያደረገ ያቀላቀለ ይሰጣቸዋል፣ ለአንዳንዶቹ ማለት ነው። አንዳንዶቹስ ሴት ብቻ በተከታታይ ይሰጣቸዋል። አንዳንዶቹስ ወንድ ብቻ በተከታታይ ይሰጣቸዋል። አንዳንዶቹስ መሀን ያደርጋቸዋል ማለት ይሄም የአላህ ውሳኔ ነው። የአላህ ውሳኔ ነው። ይሄን የአላህን ውሳኔ ለመቅረብ አንተ ደግሞ ከአላህ ጎን ሆነህ ወይ አላህ አንትተህ ከአላህ ርቀህ ማለት ነው በሌላ መንገድ ለማሳካት ትሞክራለህ ልጅ ለማግኘት ማለት ነው ልጅ ስጡኝ በግ ስለት ትሳላለህ ለመላይክ ለመላይኮች ለሰዎቹ ለጅኒ ለሚንለሚን ለወልዮች እያልክ ትሳላለህ ምን ለማድረግ ነው የአላህን ውሳኔ ለማስቀየር ነው በፍጡር የፈጣሪን ውሳኔ ለማስቀየር በፍጡር የፈጣሪን ውሳኔ ለማስቀየር ትለፋለህ ትደክማለህ ግን ከላ የለም ስለዚህ ልጅም ካጣ ወደ አላህ ተመልሰ የአላህ በር ቅድም እንዳልኳቸው ሃያ አራት ሰዓት ክፍት ነው። ማን ነው የሚለ የሚጠይቀኝ አላህ ሱብሐነሁ ወተዓላ በየቀኑ ሰማአ ዱንያ ላይ መጥቶ አሉ ነቢዩ ሰለላሁ ዓለይሂ ወሰለም። ሰማአ ዱንያ ማለት የሚታየው ሰማይ ነው። መጥቶ ለጉዳዩ ማነው የሚጠይቀኝ ጉዳዩን እንዲፈጽምለት፣ ወንጀሉን ማን ነው ማረኝ ብሎ የሚጠይቀኝ ከወንጀሉ ንጹሕ እንዳደርገው እንድምረው እያለ አላህ ሱብሐነሁ ወተዓላ እጁን ዘርግቶ ይጠይቃል አሉ። ይህንን ክፍት የሆነ በር ትተን ወደ ተዘጉ ቤቶች ሄደን እናንኳኳለን። ስለዚህ ድህነቱ የሚያስቸገረን ሰዎች ካለን ይህንን ድህነት ለማንሳት ከስሩ ለማጥፋት ወደ ላህ ገብተን አላህን ጌታ ይሆይ ይህን ውሳኔ ቀይርልኝ ብለን አላህን መማፀን አለብን ማለት ነው። ሌላው ሰላም ነው። ሰላም ወሳኝ ነገር ነው። ሰላም ከሌለ ምንም የለም። ሰላም ከሌለ መብላት፣ መጠጣት፣ መስገድ አላህን ማምላክ የለም። ሰላም ከሌለ በሀገር ላይ መረጋጋት የለም። ሰላም ከሌለ ሰው ከሰው አይገናኝም። ሰላም ከሌለ ሰላም ከሌለ በቃ ብዙ ነገር ነው ያለው ሰላም የነገራቶቹ ሁሉ መሠረት ሰላም ነው። ሰላም ከሌለ ምንም ነገር የለም ማለት ነው። በቃ ተረጋግታ

ይሄን ሰላም አምጣልን ብለን መማጸን ያለብን አላህን ነው እንጂ ከአላህ ውጭ ያለን ነገር ሰላምን አምጣልን ብንል ይሄም ወደ ሽርክ ይሄዳል ማለት ነው። ስለዚህ አላህ አሁኑም በሩ 24 ሰዓት ክፍት ነው ማለት ነው። ሰላም ሁወ እስሙን ምን አስማኢሂል ሁስና፣ ሰላም ማለት ከአላህ መልካም ስሞች አንዱ ነው። ሰላም የአላህ ስም ነው። ምድርን ሰላም ያደረጋት አላህ ነው። ሰማይንም እንደዚው ሰላም አስፋኝ አላህ ነው። ሰላም ነሽ አላህ ነው። ስለዚህ ሰላም የሚመጣው ከአላህ እንጂ ሌላ ሰላምን ሊያመጣ የሚችል ኃይል የለም። ቢኖር ኖሮ እስካሁን ዓለማችን ሰላም በሰፈነባት ነበረ ማለት ነው። ይኸው ዓለማችን እንደሚታወቅ እንደሚታወቀው ታውኳል። በቃ ሰላም የለም። ሞተ፣ ተገደለ፣ ገደለ፣ ተዋጉ ተጫረሱ ነው የሚባለው። ስለዚህ ይህ የአላህ ውሳኔ ነው ማለት ነው። አላህ መቼም የራሱ የሆነ ምስጢር ኖረ ህክማ ይኖረዋል የራሱ ምስጢር ይኖረዋል የራሱ የሆነ ይህን ያደረገበት ምክንያት ይኖረዋል። እኛ እናውቅም እሱን የሚያውቁ ማለት ነው። ስለዚህ ይሄንም እንደዚህ ወደ አላህ መፈለግ አለብን ሰላምን ማለት ነው። ሌላው ብዙ ሰዎች ምስትን ማግባት ያስቡ ያስቡና ግን የምስትን ጉዳይ በቃ አልተሳካ ምናምን በሌላ መንገድ እንደዚህ ወደ ጎንም እና ቀጥታ ወደ አላህ አነጣጥረው መለመን መማፀን ሲገባቸው፣ በሌላ በኩል ወፍም ይባላል። አገር ቤት አካባቢ ለምሳሌ ይሄ ጠንቋይ ቤት እና እች ሴት ትሆነኛለች ወይስ ትሆነኝም ላግባት ላግባትም ለእድሜስ ተስማማች ተስማማም ለበረካየስ ለከስቤስ ለማሳዬ ይባላል። ከተማም ላይ እንደዚህ ይሄ አለ። ስለዚህ አንድ ሰው ምስ ለማግባት ሲያስብ እስላም ያስቀምጠው መስፈርት አለ። መጀመሪያ ውደዳት፣ መጀመሪያ ውደዳት፣ መውደድ ነው። ስትወዳት መስፈርቶች አሉ። ስትወዳት የምትወዳት ለኢማኗ ነው፣ የምትወዳት ደግሞ ለአኽላቋ ነው፣ የምትወዳት የሸሪያዊ ሕግን በመጠበቋ ነው። የምትወዳት ምክንያቱ ይሄ ነው፣ ምክንያቱ ይሄ ነው። ቆንጅናው ብቻ አይታይ አይደለም መሆን አለበት። ስለዚህ መጀመሪያ መውደድ ነው፣ ከዛ በኋላ ለማግባት ያሉ ነገሮችን እንዲያመቻችልን አላህን ነው መጠየቅ ያለብን ማለት ነው በጣም የሚገርማችሁ ደግሞ አላህ ሱብሃነ ተዓላ እገዛ የአላህ እገዛ ካለባቸው ነገሮች አንዱ ምንድነው ትዳር ነው በቃ አላህ ሱብሃነ ተዓላ ምን አለ አንድ ሰው ትዳር ለመያዝ ሲፈልግ አለ ለማግባት ሲፈልግ ሊባዛ ሲፈልግ አለ እኔ አግዘዋለው አላህ ሱብሃነ ተዓላ ስለዚህ አላህን አግዘኝ ጌታዬ ሆይ የው እከሊትን ወድጃለሁ በኢማንዋ በአኽላቋ አንተን ትፈራለች የአንተን ሕግ ታከብራለች። ጌታ የሆይ አብረ እንድኖር እንድንኖር አድርግልን። ነገሩን ቀለል አርገህ እንድንጨምር አድርግልን ብለን ያለብን አላህ ነው እንጂ በሌላ በጠንቋይ ምናምን ከሆነ ይህም ወደ ሽርክ ይሄድብናል። ሚስትንም ላይ በቃ የሚስትም ጉዳይ በጣም ትልቅ ጉዳይ ነው። ጉዳዩ ከጉዳዮቹ አንዱ ሚስት ለማግባት መሯሯጥ ነው፣ መፈለግ ነው ማለት ነው። ብዙዎቹ ለማግባት ይፈልጉና አይሳካላቸውም። አይመቻችላቸውም በራሳቸው ይመስላቸውና ከአላህ ሪቀው አላህን መለመለመን መማፀን ላይ መቆም ሲገባቸው በራሳቸው ብቻ ነገሮች ሊያመቻቸው ይሞክራሉ፣ ግን አይሳካላቸውም። ይሄንም ወደ አላህ አስጠግተን ጌታ ሆይ ዳረኝ ማለት አለብን። ዳረኝ፣ አግራልኝ፣ አብረን ጨምረን ጨምረኝ ከባለቤቴ ከወደት ኳት ጋር ጨምረኝ ብለን አላህን መማፀን አለብን። ይህን ካደረግን እንደገና ኢንሻኣላህ ነገሩ ይሳካል ማለት ነው። ሌላው ጠላት አለ። በክፍለ ሀገርም በውጭ ሀገርም በከተማም በጎረቤትም በወንድም በእህትም በኩል ብዙ አለ። በጓደኛም በኩል ጥላት አለ። ጥላት ማለት የአንተን ኸይር ማይወድ ማለት ነው። የአንተን መሻሻል ማይወድ ማለት ነው። የአንተን ሰላም ማይወድ ማለት ነው። የአንተን ብልጽግና ማይወድ ማለት ነው። የአንተን በህይወት መኖር ማይወድ ማለት ነው። ጥላት ማለት አንተን በቃ በመጥፎ የሚመለከተ በመጥፎ ሚያይ በመጥፎ የሚያስበህ ሁሌ ለአንተ ተኝቶ ማያድር ማለት ነው። ጠላት ማለት በቃ እሱ የሚፈልገው የአንተን መጥፋት፣ የአንተን በሽተኛ ሆኖ ቤት መቅረት፣ የአንተን መክሰር፣ ሀብታም ከሆንከም እንደዚህ የአንተን ደግሞ በሽተኛ ሆኖ መቅረት ቤት፣ የአንተን ልጅ ማጣት ምናም እንደዚህ በቃ ነገራችሁ እንዲመቻችሁ አይፈልግም፣ ጠላት ማለት ከዚህ ጠላት መዳን የሚቻለው ከዚህ ከእነዚህ ጠላቶች መዳን ማምለጥ የሚቻለው በምንድነው? አዝካረ ሰባህ ለመሳሉ የተቀመጡ የጠዋትና የማታ ውዳሴዎች አሉ። እነሱን የሚል ሰው እነሱን ጠብቆ የሚቀራ ሰው ጠላት ሚባል ነገር አያገኘውም። በአላህ ሂፍዝ ላይ ነው ያለው፣ በአላህ ጥበቃ ስር ነው የሚሆነው ሰው ማለት ነው። ስለዚህ ለዚህም ወደ አላህ መጠጋት ነው። ጌታዬ ሆይ እኔ ሰውን ሁሉ እወዳለው

አንገቱን ደፍቶ አቀርቅሮ ማለት ነው። ስለዚህ ሰላምም የሚመጣው ካላህ ነው። ጠላት የሚጠፋው ባላ ኃይል ነው ማለት ነው። ሌላው አንዳንድ ሰዎች ምላሉ እሰራለው እሰራለው በረካ የለም ይላሉ። ሰርተህ በረካ አታገኝ አታገኝ ማለት ነው። በረካ ከማን ነው? ካላህ ነው። አላህ በረካ ያላደረገበት ምክንያት ምንድን ነው? ያን መፈለግ አለብህ። ወይ አንተ አልተስካከልከም

አላህን ስንማጸን ጌታዬ ሆይ ትንሽም ብዝ ትንሽም ባገኝ በረካ አድርግልኝ፣ ትንሽም ብሠራ በረካ አድርግልኝ ብለህ አላህን ስትማጸነው በቃ ያየ ሁሉ በረካ ይሆናል፣ የያዝከ ሁሉ በረካ ይሆናል፣ በአይን ያየ ሁሉ በረካ ይሆናል። ሌላው ደግሞ ቀለል ባለመንገድ መንገድ ገንዘብ እንድታገኝ አላህ ያደርግሃል ማለት ነው። ስለዚህ ሰርተህ ሰርተህም ከንቶ ከመግባት የሚያድንህ አላህ ነው። በረካን የሚያሰፍንልህ አላህ ነው። የሚያረጋጋህ አላህ ነው ማለት ነው። ሌላው ነገራቶች አንዳንድ ጊዜ አሊመቻችላሉ አንተ እንዲመቻቹ ትለፋለህ፣ ትወጣለህ፣ ትወርድ ነገራቶች ሁሉ በአንተ ዙሪያ ያሉ ጉዳዮች እንዲሳኩልህ፣ እንዲመቻቹልህ ምንም አንተን የሚያሳስብ የሚያስጨንቀህ ነገር እንዳይኖር ትፈልጋለህ፣ ግን አይሆንልህም። ግን እንደዚህ እሺ፣ ማን ነው ነገር የሚያመቻቸው? ማን ነው አመቻች? ማን ነው አላህ ነው ወላሂ

አንተ የሰጠኸው የሚከለክለው የለም፣ አንተ የከለከልከው ደግሞ የሚሰጠው የለም ብለው የአላህ መልክተኛ ሰላዋቱ ላ ወሰላሙ አለይ ተናግረዋል። ስለዚህ ነገራቶችህም እንዲመቻች ጉዳዮቹ እንዲፈጸሙልህ እንዲመቻቹልህ፣ ወደ ላህ ብረር፣ የአላህ ቤት እንኳኳ፣ ጌታ ይሆይ በለው ለአላህ ስብሃነ ተዓላ ሁወ ረሒሙን ቢና እሱ ለእኛ በጣም አዛጊ ነው።

አላህን ተማጸን፣ እዛኔ ነገራቶቹ ሁሉ ይመቻቹላል። ልጆቹ በአማራ ሁኔታ ያድጉልሃል። ትድር አለህ መቸባ፣ የልጅ ልጅ ታያለህ። በቃ ሀብትህም ይበለጽጋል። ምንም ቤትህም ያምራል። ለነዚህ በቃ ጥሩ ኖሮ፣ ለሰው ልጅ የሚያስፈልገውን ኖሮ፣ ሰላም የሰፈነበትን ኖሮ ትኖራለህ ማለት ነው፣ ወደ አላህ ከተጠጋህ ማለት ነው። አላን ከለመን ከተማፀንክ ማለት ነው። ሌላው መከራ ስቃይ አለ በተለያየ መንገድ ካንዱ መከራ ስትወጣ አንዱ መከራ ይመጣብሃል። ካንዱ ስቃይ እንደምንም ብለህ ጥረህ ትገህ ስትወጣ ሌላ መከራ ይመጣብሃል። ይህንን የመከራ በር የሚዘጋው ማን ነው? አላህ ብቻ ነው። አንተ መዝጋተችን የፈለገ ጉቦ ቢሰጥ የፈለገ ቡ ጉቦ የሻይ ብለህ የሚሳ ብለህ ምን ብለህ ምን ብለህ ምን ብለህ ብትል አላህ የዚህን ስቃይ በር ካልዘጋለህ ማንም አይዘጋልህም ማለት ነው። ስለዚህ

ከመከራ የሚያወጣ ከጭንቅ የሚያወጣ ከመከራ ከስቃይ የ የሚጠብቅ የለም ብለህ አላህን እንጠይቀው። አላህ ስብሓነ ወተዓላ የስቃይም በር ይዘጋልሃል ማለት ነው፣ ይዘጋልሻል ማለት ነው። እና ስለዚህ ሁላችንም ሁላችንም ለዱንያው ጣጣ ለአኼራውም ጣጣ ወደ አላህ እንመለስ፣ ተውበት እናድርግ፣ በአላህ እንእመን፣ በአላህ እናጋራ። የነቢዩን ሱና አጥብቀን እንያዝ። የአላህን ትእዛዝ በነቢያችን መንገድ እንፈጽም። አላህ ከከለከለው ሙሉ በሙሉ እንከልከል። ትእዛዙን የምንሠራው የአቅማችን ያህል ነው። እስላም እንዳያስተማረን ትተዛለ አላህ ሲያዘህ ትእዛዙን የአቅምን ነው የሚሰራው። ከአቅም በላይ አላህ ያዘ። በቃ አንተ ቆሞ መዝገድ አለብህ ተብለዋል። ዋጅብ ነው። ሩክን ሚን አርካኒ ሰላት ነው። ቆሞ መዝገድ ከሰላት ማዕዘናት አንዱ ቆሞ መዝገድ ነው። ከሰላት ማዕዘናት መካከል አንዱ ቆሞ መስገድ ነው። ከልቻል ከስ ተቀምጠ ሲገድ ተብሏል። በቃ ይሄ ነው። ዘካ አውጣት ይብልሃል። ዘካ የምታወጣው አቅም ካለ ነው። የዘካን ሀብት ካገኘ ነው። እስላም ከአቅም ጋር ነው የሚሄደው። ስለዚህ ጣዎች ጣ ትእዛዛትን የአቅምን ያህል የአቅማችን ያህል መስራት፣ ክልክሉን ግን ሙሉ በሙሉ መከልከልና መራቅ አለብን። አላ ይወፍቅ ለሁላችንም ያው እንሻ አላህ የዛሬውን ደርስ እዚህ አቆማለሁ። እኔም በተናገርኩት እናንተን በሰማችሁት ዓለም ላይ ያላችሁ ሙስሊም ወንድሞች እህቶቼ፣ አባቶችና እናቶቼ፣ ወንድሞችና እህቶቼ አላህ እንድንሰራ አላህ ያድርገን ስራውን አላህ ይወፍቀን እያልኩ እዚ አቆማለሁ። ይህንን ትምህርት ምናልባት ሌሎቹም እንዲጋሩት ሌሎቹም እንዲጠቀሙ አንድ ፋይዳ እንኳ ቢያገኙበት ለእኛ አጅር ስላለን ሼርና ላይክ እያደረግን ኢንሻላህ ልናባዛ ልናስራጭ ይገባል እያልኩ እዚ አቆማለሁ።